አንድ ሀገር የምታመርተውን ምርት ሆነም ያላትን የተፈጥሮ ሀብት ለሌሎች ሀገራት ስትሸጥና ስታቀርብ እንዲሁም በሀገራቱ መዋዕለ ንዋይን ማፍሰስ ስትችል ወሳኝ የኢኮኖሚ ዲፕሎማሲ ሚናን እየተጫወተች ነው ማለት ያስችላል። ኢትዮጵያም ያላትን የተፈጥሮ ሀብት የሰው ኃይልና መሰል እምቅ አቅሞችን ለሀገራት በማስተዋወቅና በመሸጥ ረገድ በርካታ ስራዎችን እየሰራች እንደምትገኝ ይነሳል። በኢነርጂ በጣም የተሻለች ሀገር ናት። የሰው ኃይል በጣም ብዙ አለን። በጣም የተሞረደ ባሆንም ቀላል የማይባል የተማረ ሰው ገበያ ውስጥ አለ። ከፖለቲካል ዲፕሎማሲው ባላነሰ መልክ ኢኮኖሚክ ዲፕሎማሲውም ብዙ እየሄደች ያለች ሀገር ናት። በዓለም ደረጃ ያላት የፖለቲካ ዲፕሎማሲ ከፍተኛ መሆን ደግሞ ኢትዮጵያ በኢኮኖሚ ዲፕሎማሲው የበለጠ እንድትሰራ መደላድል እንደሆነም ይጠቀሳል። ኢኮኖሚ ዲፕሎማሲ ስንል ዝም ብሎ አይደለም። ለምሳሌ ከንግድ ጋር ማያያዝ ትችላለ። ከኢንቨስትመንት ጋር በተለይ ኤፍዲአይ የፎሬን ዳይሬክት ኢንቨስትመንት የምንለው ከእሱ ጋር የሚያያዝ ነው። ሌላው ደግሞ ከኢኮ ቱሪዝም አንጻር ይሄ መሬት ወርዶ የሚሰራና ሁለቱ ሀገሮች ወይም ተቋማቶች የሚያደርጉ ስምምነትን መሰረት ያደረገ ነው። ከተለያዩ ሀገሮች ጋር የምታደርገው ግንኙነት በፖለቲካ ሊሹ ነው ወይም ፖለቲካ ነው መሰረቱ። ያንን በማድረግ የኢኮኖሚ ዲፕሎማሲ መፍጠር ይቻላል። ኢትዮጵያ በተለይ በቀጠናው ሀገራት ጠንካራ የኢኮኖሚ ዲፕሎማሲን እያራመደች እንደምትገኝ ይጠቀሳል። በቀጠናው ላሉ ሀገራት ንጹህ የመጠጥ ውሃና የኤሌክትሪክ ኃይል ታቀርባለች። የአየርና የየብስ መንገዶች ዝርጋታ እንዲሁም ሌሎች ኢኮኖሚያዊ እንቅስቃሴዎች ታደርጋለች ይህ ደግሞ የቀጠናው ሀገራትን በማስተሳሰር በኩል ከፍተኛ ሚናን እየተጫወተ ስለመሆኑ ይነሳል። ኢትዮጵያ አየር መንገድ አፍሪካ መሳሰር ነው፣ ብሪንግ አፍሪካ ቱጌዘር ነው። ሞቶ የቀላል አይደለም። የኢስት አፍሪካን ሪጂናል ኢንቴግሬሽን ቀጠናዊ ትስስር ማሳደግ የሚቻለው የመጀመሪያው የኢትዮጵያ እርምጃ ነው። ያም በኤሌክትሪክ ማሳሰር ነው። የኤሌክትሪክ መስመር ኔትወርክ ሲፈጠር የትራንስፖርት ኔትወርክም ይፈጠራል። የግድ ነው። አብሮ አብሮ ይሄዳል። ስቲል ከ60 ከመቶ አላለፈም የኤሌክትሪክ ኃይል የሚያገኝ ኢትዮጵያዊ። ሙሉ በሙሉ ኢትዮጵያን አልተደረሰም ማለት ነው። ግን ኢትዮጵያ አይደለም እኔን ሕዝቤን ሳላዳርስ በልቼ ሳልጠግብ ሌላ አልሰጥም ከማለት መስጠቱን የመረጠችው ምክንያቱም መተሳሰሩ የበለጠ ይጠቅማልና እና የበለጠ ኢኮኖሚ ትስስር ይፈጥራል የበለጠ ጥቅምም አለው። የሰላም ጥቅም አለው የኢኮኖሚ ጥቅምም አለው። ይህ ስልታዊ አካሄድ የቀጠናው ሀገራትን ከማስተሳሰር አልፎ ኢትዮጵያ የተሻለ አቅም እንዲኖራትና ከፍ ያለ ተጽዕኖ እንድትፈጥር የሚያስችላት ነው ተብሏል። ተጨማሪ ነገር ይፈጥራል። ተጨማሪ ነገር ምንድን ነው? የመንገድ እና የባቡር ኔትወርክ ስፈጠር የምርትና አገልግሎትን እንቅስቃሴ ላይ ከፍተኛ አስተዋጽኦ ያደርጋል። ያ ነው ቤዚካሊ እኮ እንዳልኩሽ ምርትና ምርትን ለገባ አቅርባች በመሸጥ ነው አገሮች የሚያድጉት አገር የምታደርገው። ስለዚህ አጠቃላይ የኢኮኖሚ እድገት ላይ ተጽዕኖ አለው። ሌላው ደግሞ ከኢኮኖሚ ዲፕሎማሲ ሰጠር ኢኮኖሚ ትስስሩን ያሳድጋል። ለእነዛን ጎረቤት ሀገር በመጥቀም ደግሞ ከጎረቤት ሀገር ይህም በምታገኘው ክብርም ፍቅርም የተሻለ ሌላ ምርቶችን ወደዛ ሀገር ለመላክ ያስችላል። ኢትዮጵያ በቀጠናው ያላት የኢኮኖሚያዊ ዲፕሎማሲ የበለጠ ተጠናክሮ እንዲቀጥል ለማድረግ ዲፕሎማቶች ሚናቸው ከፍተኛ በመሆኑ ኢትዮጵያን ወክለው በሀገራቱ የሚሰሩ ዲፕሎማቶች ጠንክረው ሊሰሩ እንደሚገባ ተጠቁሟል።